አርቲስት አብርሃም በላይነህ አሊያም ደግሞ ሻርላይ በሚል ቅጽል ስሙ የሚታወቀው ሙዚቀኛን በተመለከተ እጅግ አነጋጋሪና አስደንጋጭ መረጃ ወጣ። የአርቲስቱ ጉዳይ ከቀናት በፊት ካረፈችው ቀናኒ አዱኛ ጋር ምን አገናኘው የሚለውን ጉዳይ ውስጥ ምንድን ነው የሚለውን በስፋት እናስመለክታቸዋለን። በሌላኛው መረጃችን ደግሞ እስካሁን ማህተሞ በእጄ ነው፣ የጊዜያዊ አስተዳደሩ ፕሬዚደንት እኔው ነኝ፣ አቶ ጌታቸው ረዳ በምላሻቸው ያልተጠበቀን መልእክት አጋርተዋል። ነገሩ እጅግ እየጦዘ ቀጥሏል። የቃላት ውርወራው ወደ ለየ ግለሰብ ጦርነት እንደ አመራ እጅግ ተዘግቷል። መረጃውን በስፋት እንመለከታለን። የነ አቶ ዮሐንስ ቧያሌው የክስ መዝገብ በተመለከተ በዛሬው እለት የወጣውን መረጃን በስፋት እናስደምጣቸዋለን። በጋዛ የአየር ደብደባ የሟቾች ቁጥር እያሻቀበ ቀጥሏል። እኚህን መረጃዎች በስፋት በዝርዝር መረጃችን አጠናክረናል። አብራችሁን ከቆያችሁ የምታደምጡት ይሆናል። ሰላም ጤና ይስጥልን። በመላኩ ለዓለማት የምትገኘው የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ሰፍራ ሁሉ ሰላማቸው ይብዛልን እያለን እነሆ ለቻላላችን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 ወራስ፣ ቀደም መረጃችን ስናምራ አርቲስቱን በተመለከተ የወጣውን አነጋጋሪ ጉዳይ እንመለከታለን። የዛሬ ሁለት አመት ገደማ ነበር የአርቲስት አብራም በላይ አሊያም ሻል ጓደኛ አልያም ፍቅረኛ የሆነችው ዶክተር ቤዛ አርቲስቱ ከሚኖርበት ህንጻ ላይ ራሷን ወረወረች ተብሎ ሶሻል ሚዲያ ላይ ሁሉም ጀስትስ ፎር ዶክተር ቤዛ ማለት የጀመረው። የአዲስ አበባ ፖሊስ ልክ የቀናኒን እንዳደረገው አብርሃምንም አስሮ ይዞ እየመረመርኩት ነው፣ እንደጨረስኩ ለህዝቡ ይፋ አደርጋለሁ አለ። ሁሉም ሰው ውጤቱን እየተጠባበቀም ዝም አለ። አዲስ ነገር ሳይኖር አመት ሞላው። ፖሊስ ምንም ይፋ ያደረገው ነገር አልነበረም። የሟች ዶክተር ቤዛ ቤተሰቦችም ሲጠየቁ ተጠርጣሪው አርቲስት በእስር ላይ እንደሚገኝና ምንም ውሳኔ እንዳላገኘ ተናገሩ። የሟች እናት ፖሊስ ምንም ማስረጃ የላችሁም ብሎናል፣ ብለውም ነበር። ሆኖም አርቲስቱ አመቱ ሙሉ እስር ቤት እንዳለ ነበር የሚያውቁት። ታዲያ በአመቱ እስር ላይ ነው ተብሎ ሲታሰብ እሱ አዲስ አልበሙን ለማስተዋወቅ ሰይፉ ሾ ላይ ድንገት ብቅ አለ። ሁሉም ሰው ይህንን ነገር ሲያይ እጅግ ደነገጠ። ሰይፉም ህዝቡ እስር ቤት እንዳለ ነው የሚያውቀው፣ አንተ ምን ትላለህ ብሎ ጠይቆት ነበር። አርቲስት አብርሃም በፍጹም እኔ ለጥቂት ሳምንታት ብቻ ነበር እስር ላይ የነበርኩት። ውጭ ሆኜ ነበር የነበር ኬዙን ስከታተል የነበረው። ፍርድ ቤቱም ነጻ ብሎኛል። አሁን አልበሜን ለማስተዋወቅ ነው የመጣሁት አለ። ፍቅረኛውን ከእሱ ቤት ወድቃ በሞተች በዓመቱ አልበሙን ይዞ መጣ። የዚህ ሀገር ህግ እንዲህ ነው በማለትም በጉዳዩ ላይ ሀሳባቸውን በመስጠት የሚገርመው የሟሽ ዶክተር ቤዛ ቤተሰብ አርቲስቱ ከእስርም ሲፈታ ይሁን ከፍርድ ቤት ነጻ ሲባል ምንም ነገር እኛ አናውቅም ነበርም ብለዋል በአንድ ሚዲያ ላይ እና ናትና አባት በየሚዲያው ዞረው እስከ ዛሬ የግ ያለ እያሉ እያለቀሱ ይገኛሉ። እሱ ግን ሁለተኛ አልበሙን በመስራት ላይ ይገኛል። በተጋበዘበት በየትኛው ሚዲያ ላይ ስማ ማንሳት እንደማይፈልግም ደጋግሞ ሲናገርም ተደምጧል። ወደ ቀጣይ መረጃችን ስናምራ እስካሁን ማህተሙ በእጄ ነው፣ የጊዜ አስተዳደሩ ፕሬዝደንት እኔው ነኝ አቶ ጌታቸው ረዳ እጅግ አምረዋል። የትግራይ ጊዜ አስተዳደር ፕሬዝደንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝደንት ላይ የተደረገ ለውጥ እንደሌለ ገለጹ። ይህን የገለጹት ከአዲስ አበባ ሆነው ሪዮት ከተሰኘ ማህበራዊ ሚዲያ ፕሮግራም ጋር ባደረጉት ቃለ ምልልስ ነው። ማህተምም አላስረከብኩም ያሉት አቶ ጌታቸው ረዳ ምናልባትም የሚደረግ ለውጥ ወይም ደግሞ የሚደረግ ሽግግር ካለ በይፋ እስካውቃው ድረስ የጊዜ ሲወረረሩ ፕሬዚደንት እንደሆንኩ ነው የማውቀው ብለዋል። ጉዳዩ ይህን ያህል ሊያጨቃጭቅ የሚገባ አልነበረም ግን እስካሁን ማተሙ በጄ ነው ያለው ሲሉም ተናግረዋል። ከሰሞኑ በማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳን አንስቶ ሌተናል ጀነራል ታደሰ ወረደ ፕሬዚደንት ለማድረግ ስምምነት ላይ ደርሷል የሚል መረጃ ሲሰራጭም ነበር። በዚህ ጉዳይ ላይ ቃላቸውን የሰጡት አቶ ጌታቸው ረዳ እኔ የማውቀው ምንም የተደረሰበት ስምምነት የለም ብለዋል። ጊዜ ያስተዳደሩ ሁለት ዓመት ሞልቶታል። እንዳለመታደል ሆኖ የተቋቋመበትን ዓላማ ፈጽሞ በምርጫ ለሚመረጥ መንግስትም የሚያስረክቡበት ጊዜ ነበር ያሉት ፕሬዚደንት አቶ ጌታቸው ረዳ በተቋቋመበት ደንብ መሰረት ሌላ ተጨማሪ ስድስት ወር በፌዴራል መንግስት ካቢኔ መራዘም ይኖርበታልም ብለዋል። ባለፈው ሳምንት ወደ አዲስ አበባ የመጡት አቶ ጌታቸው ረዳ በቀጥታ ከዚህ ጉዳይ ጋር ባይሆንም አጠቃላይ ከጊዜ አስተዳደሩ ስራዎች ጋርም በተያዘ ስለ ማራዘምም ጭምር ጠቅላይ ሚኒስትር አብይ አህመድ ጥያቄዎች ስለነበራቸው ተገናኝተው አጭር ውይይት ማድረጋቸውንም ጠቁመዋል። ከጠቅላይ ሚኒስተሩ ጋርም ውይይት ያደረግኩት ብቻ አይነው ባደረግነው ውይይት የሁለት አመት ስድስት ወር ከምርጫ ምርጫ ሊሆን ይችላል አላውቅም። የፌዴራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው መራዘም እንደሚኖርበትም ጊዜ አስተዳደሩ ቀጣይነት እንዲኖረው ፍቃደኝነት እንዳለ የሁለት አመት ጉዞም በዝርዝር አይቶ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነ ለውጥ የሚደረግበት በአንድም ወይም በሌላ መንገድ የትግራይ ጊዜ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚችልበት ተጨማሪ እድሜ በሚያገኝበት ጉዳይ ላይ እኔ ባለሁበት እንደሚመክር ነው የማውቀው ሲሉም ተደምጠዋል። ከዚያ በኋላ ጠቅላይ ሚኒስተሩ የቲፒኤልኤፍ ጉባኤ አድርግ ያለው የሚለው ወኪል አሊያም ወገን እንዳገኙ አውቃለሁ። ባገኙበት ወቅትም ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝም ብለዋል። ከዚህ ውጪ እገሌ ሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁት ነገር የለም የሂደት በድብቅ የሚደረግ ስላልሆነ እንደሚወራውም እገሌ እገሌ የሚባል ነገር ካለ ያው በይፋ እስከምሰማው እጠብቃለሁ ሲሉም ገልጸዋል። እንዲህ ያለው ነገር ርዕስ ሊሆን የማይገባ ነበር። እገሌ ሆኗል፣ እገሌ ተሾሟል ከተባለ ይሾማል ማለት ነው። እኔ እስካሁን ከጠቅላይ ሚኒስተሩ ጋር ያደረግኩት አጭር ውይይት ከዚህ ጋር የተያዘ ነው። የማራዘም ጉዳይ የህግ ስርዓት ያስፈልገዋል። እስከዛው የጊዜ አስተዳደሩ ፕሬዚደንት እኒው ነኝ ሲሉም ነው አቶ ጌታቸው ረዳ ያስታወቁት። ወደ ቀጣይ መረጃችን ስናመራ በነ አቶ ዮሐንስ ቧያሌው የክስ መዝገብ ላይ የአቃቤ ህግ ምስክሮች ምስክርነት መሰማት ጀመረ። የሽብር ወንጀል ክስ የቀረበባቸው የአማራ ክልል የምክር ቤት አባሉ አቶ ዮሐንስ ቧያሌውን ጨምሮ የ51 ተከሳሾችን የአቃቤ ህግ ምስክሮች ምስክርነት መሰማት መጀመሩ ተገለጸ። በዚህ መዝገብ በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት ምስክሮች ትላንት ሰኞ መጋቤት ስምንት ቀን 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት የህገ መንግስት ክስና የሽብር ወንጀሎች ጉዳይ ችሎት ላይ ምስክርነት መስጠታቸውም ታውቋል። ፍርድ ቤቱ የአቃቤ ህግን 21 ምስክሮች ለማድመጥም ባለፈው አርብ መጋቢት አምስት ቀን 2017 ዓ.ም እስከ መጋቢት 12 ቀን 2017 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም ዓርብ ዕለት መጋቢት 5 ቀን ሁሉም ተከሳሾች ፍርድ ቤት መቅረብ ባለመቻላቸው ምክንያትም ሂደቱ ከትላንት መጋቢት 8 ቀን 2017 ዓ.ም ተመረጥ ጀምሮ እንዲቀጥል መወሰኑን እናም ትላንትና መጀመሩን ከተከሳሽ ጠበቆች አንዱ የሆኑት አቶ ያነስ ገዛህኝ አስታውቀዋል። ትላንት በነበረው ምስክሮችን የማሰማት ሂደትም አቃቤ ሕግ የአራት ምስክሮችን ቃል ለማሰማት ከችሎቱ እንደተፈቀደለትም አቶ ሰለሞንም አመላክተዋል። ጠዋት ላይ በነበረው ምስክርነት የማሰማት ሂደትም አቃቤ ሕግ ከባህር ዳር የመጣ የፌዴራል ፖሊስ አባልን ምስክርነት ማሰማቱን ጠቁመዋል። መስካሪውም የፌዴራል ፖሊስ አባላት ላይ ስለደረሰው ጉዳትም የምስክርነት ቃሉን የሰጠ ሲሆን ከተከሳሽ ጠበቆች መስቀለኛ ጥያቄዎችም ቀርበውለት ምላሽ መስጠቱን አቶ ሰለሞን ገልጸዋል። የእምነት ቃላቸውን ከዚህ በፊት በችሎቱ የሰጡት አስራ ስድስቱ ተከሳሾችም በአቃቤ ሕግ የተመሰረተ የተከሰሱበትን ክስ ያሰት ነው፣ ወንጀሉንም አልፈጸምንም ሲሉ መከራከራቸውን የተገኘው መረጃም ያመላክታል። ጥር 9 ቀን 2017 ዓ.ም በዋለው ችሎትም የእምነት ክህደት ቃላቸውን የሰጡት የአማራ ክልል ምክር ቤት አባል የሆኑት አቶ ዮሃንስ ቧያሌው የሽብር ቡድን አመራር በመሆን አባል በመሆን በማደራጀት ስትራቴጂ ሰነድ በማዘጋጀትና ጽንፈኛ የሆነውን ፋኖን በመምራት የሽብር ወንጀል ፈጽመዋል የሚሉ ክሶችም በፈጠራ የተሞሉ ናቸው፣ መረጃ አልባና ከእውነት የራቁም ነው ሲሉም ቃላቸውን መስጠታቸውን በተለያዩ ማህበራዊ ትስስር ገጾች ላይ በስ ስፋት ሲዘገብ ነበር። ወደ መጨረሻው መረጃችን ስናመራ በጋዛ የአየር ድብደባ የሟቾች ቁጥር ከ200 በላይ ተሻገረ። እስራኤል በጋዛ በፈጸመችው የአየር ድብደባ ከ220 በላይ ፍልስጤማውያን መሞታቸውና በርካቶችን መቁሰላቸው ተገልጿል። በጥቃቱ ህይወታቸውን ካጡ ንጹሐን መካከልም አብዛኛዎቹ ህጻናትና ሴቶች መሆናቸውን የፍልስጤም ጤና ጥበቃ ሚኒስቴር አስታውቋል። እስራኤልና ሐማስ ጊዜያዊ የተኩስ አቁም ስምምነት ከደረሱበት ከፈረንጆቹ ጥር 19 ወዲህ ትልቅ ነው የተባለለትን የአየር ድብደባ በ ጋዛ ተፈጽሟል ነው የተባለው። በዚህም የማቾች ቁጥር በአስደንጋጭ ሁኔታ የጨመረ እንደሚገኝ ከአካባቢው የውጭ ያሉ መረጃዎችም ያመላክታሉ። ጥቃቱን ተከትሎ ሃማስ ዓለም አቀፉ ማህበረሰብ በእስራኤል ላይ ተቃውሞ እንዲያሰማ ጥሪ አቅርበዋል። የመጀመሪያው ዙር የተኩስ አቆም ሂደት መጋቢት አንድ መጠናቀቁን ተከትሎ ሁለቱ የጦር ተፋላሚ ወገኖችም ለተጨማሪ ቀናትም የተኩስ አቆም እንዲያደርጉ በአደራዳሪዎች የተደረገ ያለው ጥረትም እስካሁን ድረስ ፍሬ ማፍራት እንዳልተቻለውም ተገልጿል። በዚህም ከአስራ አምስቱ ወራት ጦርነት በኋላ አንጻራዊ የሰላም ሰላም አግኝታ የነበረችው ጋዛ ነዋሪዎቹ ዳግም የእስራኤልን ድብደባዎችም ማስተናገዳቸውንም ቀጥለዋል። ከ20 በላይ የእስራኤል የጦር አውሮፕላኖች በመካከለኛውና በደቡብ ጋዛ ሰርጥ ካን ዮኒስና ራፍን ጨምሮ በተለያዩ አካባቢዎችም ድብደባዎች ማድረጋቸውን ሮይተርስ፣ አልጀዚራና ቢቢሲ ዘግበዋል። ወደ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።